ሰብስክራይብ ሰብስክራይብ በማድረግ ቤተሰብ ሁኑ። ለነባሮች በቀነስ መታች ስለምታበረታት ከልባ አመሰግናለሁ። ሰላማችሁ ይብዛ፣ አገራችሁ ኢትዮጵያን ሰላማን ያብዛልን። ወጥቶ ከመቅረት ከድንገተኛ ሞት ፈጣሪ ይጠብቀን ይጠብቃችሁ እያልኩኝ እንግዲህ የሰሞንኛ አነጋጋሪ ጥንዶቹ ናሂና ሁብዬ በጣም እንግዲህ አሁን ላይ አብዝተውታል ማለት ነው ያው በእርግጥ ሁብዬ እንደተጎዳች ሁላችንም ከሁብዬ ጎን ነበርን በወቅቱ እኔም ከእሷ ጎን ነበርኩኝ ማለት ነው። እና በጣም ደግሞ አሁን ላይ በጣም አበዙት። ምንድን ነው ድራማ አረጉት ማለት ነው። በትዳር ላይ ይህን ያህል ጨዋታ በጣም ነው የሚከብደው። በዚህ ላይ እንግዲህ ሁብዬ ነፍሰ ጡር ናት። ዛሬ እንግዲህ የተፈጠረውን በጣም በጣም አስደንጋጭ ነው የዛሬው ማለት ነው። እንግዲህ ናሂ ለመጀመሪያ ለመጨረሻ ጊዜ እጅ ይቅርታል ጠይቃት፣ ተንግዲ ግን በቃኝ ብሎ ነበረ። ያው እንግዲህ እንደተባለውም ወደ ቤት ናርዲ ይዘው ሄዷል ማለት ነው። በክፉ ቀኔ ያልተለየችኝ እህት አለችኝ ናርዲ ትባላለች ብሎ አስተዋውቋል ማለት ነውና እሽ ናሂ፣ እንግዲህ ቤት ሄዳችኋል ሁብዬ በጣም ተናዳለች። በዛ ወቅት አሁን አንተ በጥፋት ላይ ጥፋት እየጨመርክ ነው ማለት ነው። ሁብዬ ጥሩ አድርጋለች እያልኩ አይደለም። ያው ማንም ሰው ሌላ ወንድም ሆነ ሴት አብሮ ሲያይ ልክ ሁብዬ ናርዲን እንዳየች እንደተረበሸችው፣ ልቧ እንደተሰበረ አንተም ልዑልን ሁለት ቀን ሁብዬ ጎን ስታየው በጣም ተናደካል። ልብክ ተሰብሯል ማለት ነው። ወንድነቴን እንግዲህ እንትን ብላኛለች፣ በእኔ ላይ እችት አድርጋለች ብለካል ማለት ነው። እና ይሄ ስሜት እንዲሰማክ ነው እንጂ ከዚህ የዘለለ ሌላ ነገር ሁብዬ አርጋ አይደለም ማለት ነው። አንተ ግን ዛሬም በተጣላችኋት ትዳራችሁ ሀብሎ መጀመሪያ ነገርን የበጠበጠው ቤታችሁ የተበጠበጥበትን ልጅ ዛሬም ሁብዬ ፍለፊት ይዘህ ሄድክ ማለት ነው። አይገርምም? ይሄ እንደገና ድጋሜ ጥፋት ነው ናርዲን፣ ይዘክ መሄድ አልነበረብክም ከናርዲ ለምንድን ነው የነፍስ አባት አላችሁ፣ የተጋባችሁት በቤተክርስቲያን ነው። ስለዚህ እንግዲህ ሃይማኖት አባቶች አሉ፣ ሁሉም እንደ ሃይማኖቱ ማለት ነው። እና ለምን ይዘክ ሂደክ በነሱ በእነሱ አላስለመንካትም? ናርዲ ምን እንድታረግ ነው ናርዲ እንግዲህ ልዑልም ባየ ሰዓት ነርቭን የሆነች ማለት ነው። እና በጣም ነው የሚገርመው እንዴት እንደሆነች አይታችኋል። ሁብዬን ራሱ በጣም የተናገረቻት ክብር የሌለሽ ብላ ባለፈውም ብላት አለች። የመጀመሪያው ቀን ዛሬም ደግሞ ደግማላት አለች። እንደውም ልዑልን እንዳት ነኪው ብላ ስትላት፣ እሷን ራሱ በጥፊ መጣት ማለት ነው እና ዛሬም ወስደግት እቤት ድረስ ማለት ነው ይሄ ራሱ ንቀት ነው እንግዲህ ልዑል የተቀመጠበት ምክንያት ያው እንግዲህ፣ በሌላ ጊዜ ያ ድራማው ድራማ ሚሆን ብቻ እየቀጠለ ይሄዳል፣ ይሄ ፊልማቸው ማለት ነው እና እሱም ይፋ የሚያደርግበት ጊዜ ሩቅ አይደለም፣ ቅርብ ነው። እናያለን፣ ለምን እንደቀረበ ከሁብዬ ጎን፣ ለምን እንደሆነ ለምን ሆነ ብዬ። እኔ ሁብዬ ላይ ጫና ማድረግ አልፈልግም። አሁን ሰው ያስፈልጋታል፣ መውለጃዋ ደርሷል። ድንገት ቢያማት፣ ድንገት የሆነ ነገር ቢከሰት ምንም ቢሆን የሰው ክፉ የለው ታውቃላችሁ ብዬ እንትንላለው ማለት ነው። ያው እንግዲህ ሁላችንም አስተሳሰባችን እንደ መልካችን የተለያየ ነው። በሌላ ምን የሚወስዱት ይኖራሉ። በሌላ ግን አንግል አልወስደውም ማለት ነው እና አሁን በሌላ ገምቶት ወስዶታል። ስለዚህ ጥፋቱ ምንድን ነው? ናርዲ ድጋሜ ሁብዬ ጋ መሄድ አልነበረባትም። አዎ ይቅርታ ተቀብላታለች። ከዚህ በፊት ይቅር ብላታለች ግን ይሄን ያህል ሄዶ ደግሞ ከሁብዬ ጎን ያለን ሰው በጥፊ መምታት፣ ሁብዬ ላይም ደግሞ ክብር የለሽም፣ በጣም ባለጌነሽ፣ ክብር የለሽም ብሎ ሁብዬን ማሰደብ ተገቢ ነው ብዬ አልልም። ናርዲ ዛሬም ጥፋት አጥፍታለች። እንግዲህ አንተ የዘካት ባቴን ኖሮ ናሂ ሁብዬንም ይህን ቃላት አትናገራትም። አንተ ራሱ ሁብዬን ሰድባ አካታል ማለት ነው እና ምንም የማይገባሽ ደነዝነሽ ብለካታል። አይባልም አይባልም ማለት ነው። ለምንናገራቸው ቃላቶች መጠንቀቅ አለብን። በዚህ ላይ ነፍሰ ጡር ናት። እውነቱን ነው። ልዑል ማለት ነው ልጅክና ነፍሰ ጡር ሚስትክ እዚህ ጋ እየመጣችሁ አታስጨንቋት ብሏል። እውነት ነው። እች ልጅ በዚህ ጭንቀት ገብቶካል። በዚህ ብስጭት የሆነ ነገር ብትሆን ትጸጸታላችሁ። ሰውነክና ትጸጸታለክ ምንም ቢሆን እንግዲህ እኔን አታቂኝም ማለት ነው። አምስት አመት ነካ ከንቱ እድሜ አለቀ ከማላቀው ሰው ጋር ስለኔ የማይረዳኝ ሰው ጋር ነበር ብሏል ማለት ነው። በትዳር ላይ ከባድ ነው ማለት ነው። አንደኛ ይሄን ነገር የሚያመጣው ብዬ እኔ የማስበው ነገሮችን በመደባበቅ የምናረገው ነገር ማለት ነውና ምንም ነገር ቢሆን ግልጽ በግልጽ ብንነጋገር ደስ ይላል። ደግሞ የቤታችሁን ገበና የትዳራችሁን ሶሻል ሚዲያ ላይ እያወጣችሁ እንደዚህ ከመነጋገር ለምን በውስጥ አትጨርሱትም ማለት ነው። እና እኔ ቢታረቁ በጣም ነው ደስ የሚለ። የትዳራቸው እንዲፈርስ ማንም አይፈልግም። ለምን አምስት አመት ማለት እንግዲህ ብዙ መስዋዕትን ከፍለው የተገነባ ትዳር ነው ማለት ነው። ውጣ ውረድን አይተውበት። ስለዚህ ሆኖም ይቅርታ ብታረጊለት ሁብዬ፣ በጣም ደስ ይለኛል ግን ዛሬም ሌላ አጀንዳ ነገም ሌላ ርዕስ ይዛችሁ ተመጣችሁ። እውነቴን ነው፣ ይሄ ትዳር ይፈርሳል እንጂ በእግሩ አይቆምም ማለት ነው። ስለዚህ ለልጃችሁ ስትሉ ሰላም መፍጠር አለባችሁ። እስኪ ሁለታችሁ ብቻ ሄዳችሁ ለመነጋገር ሞክሩ። እንግዲህ ናሂ ያው አበባ ይዞ ሄዶ ይቅርታ ጠይቋት ነበር ብዬ አልተቀበለችም። በወቅቱ ግን ቢያንስ አልትህ ራሱ ከጎኗ ልትሆን ይገባ ነበር ማለት ነው አሁንም እያስጨነቃት ያለው ሄሎ ራሱ አይታችኋል የትናንትናው ቪዲዮ ስለ ወንድሟ ጉዳት ነው እንጂ ጭራሽ ስለ ሁብዬ ስሜትም ሆነ መጎዳት እየተጨነቀች አይደለም በጣም ነው የሚያሳዝነው በእውነት ለማንኛውም የዛሬው ቪዲዮ ግን እኔ እንጃ በጣም ነው የሚያስጠላው። ሁሌም ጭቅጭቅ አይደብራችሁም? እንዲ ለተመልካች እራሱ ክብር ይኑራችሁ ማለት ነው። ክብር ይኑራችሁ። እኔ ያልገባኝ ነገር ናርዲ ለማን እያገዘች ነው? ታዝባችኋል? ለማን እያገዘች ነው? ከሁብዬ ጎን ነች ወይንስ ከናሂ ጎን ነች? እኔ እሷ ነገር ምንም አልገባኝም ማለት ነው እና ግራ ነው የሚያጋባው። ምን እያረገች እንደሆነ ማለት ነው። ሁብዬን ደግሞ መሳደብም ሆነ እጅ መሰንዘር የለብሽም። ይሄ ብልግና ነው ሲጀመር። እኔ በበኩል እንደዛ ነው ብዬ የምወስደው በራሴ የተረዳሁትም ማለት ነው። እና ውድ ተመልካቾቼ እንግዲህ ትዳር ውስጥ እንደዚህ አይነት ነገር በጣም ነው የሚደባው። ወይኔ ጉዴ! አረ እንደው የድሮ ባህላችን ይደለን በእውነት እንዴ! እናቶቻችን እኮ ስንት ስንት እንትን እኮ አሳልፈው ነው። በእውነት ይሄ እንግዲህ በጣም ነው የሚከብደው። በቃ መጀመሪያ ላይ ናሂ አጥፍቷል ብለናል፣ ሁላችንም ወቅሰነዋል፣ ሁላችንም ሰድበነዋል። እሱም ደግሞ ጥፋቱን አምኗል ማለት ነው። እንግዲህ ዛሬ ናሂም ሌላ ነገር ሲያመጣ፣ ውብዬም ሌላ አጀንዳ ስታመጣ፣ ይሄ ነገር ጭራሽ እየተባባሰ ቅሬና ወዳ ልባችሁ ውስጥ የሆነ ቅሬና እየተፈጣጠረ በትዳራች ውስጥ ደግሞ ፍቅር እየተሸረሸረ ጊዜን ጊዜ እንትን እያለው ነው የሚሄደው። እና ትዳራችሁ አደጋ ላይ ከሚሆን ሰላም ብትፈጥሩ እላለሁኝ። በተረፈ ሰብስክራይብ ላይ ብያረጋችሁ አበረታቱኝ፣ እወዳችኋለሁ። በቅርነት መታችሁ ስለምታ አበረታቱኝ ማለት ነው። በእውነት ቃላት የለኝም እኔ። እንደዚህ አይነት ትዳር እንግዲህ የት ይደርሳል የተባለ በጣም አዝነናል። አይታችኋል ማለት ነው። እንግዲህ በቤተሰብም አስጠይቋታል። ሁብዬ ሁብዬ አሁን ትንሽ መረጋጋትን ትፈልጋለች፣ ከራሷ ገሞን ትፈልጋለች እና በጥፋት ላይ ጥፋት ናሂ እየጨመረ ነው ብዬ ነው ማስበው። ለምንድን ነው እሱም፣ እንግዲህ ለምን ናርዲን ይዟት ሄደ? እኔ ዛሬ በጣም የተናደድኩት ናርዲ ምን ትሰራለች። ናርዲን ማየት አትፈልግም ሁብዬ።